አሰላሙ አለይኩም ወረሐመቱ ላይ በረካቱ የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ ሰላም ነው ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁ እንግዲህ የእድል ወንድም እንግዲህ የገዛ እህቱ ከመስፍን ጋር ተመሳጥሮ ደጎስ ያለ ብር ሰጥቶኛል በማለት ከእሱ ጋር ተመሳጥሮ የገዛ የእናቱ ልጅ እናቱ እንግዲህ እንደዛ ስትንገበገብ የቆየች እንደዛ እየከረመች እሱ የገዜ እናቱ ልጅ እንግዲህ አንስቶ አግቷታል ማለት ነው እንግዲህ ከመስፍኔ ጋር ተመሳጥሮ ማለት ነው። እንግዲህ ሰው እንዴት የገዛህቱ ከሌላ ባየት ጋር ተመሳጥሮ እንዴት የገዛህቱ ለሌላ ሰው አሳልፎ እንዴት ብር ይቀበላል ማለት ነው እና የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱን ጋር አመሰግናለው። ሀሳብ አስተያየታችሁ አይለየኝ። ላይክ፣ ሼር፣ ሰብስክራይብ በማረግ ቤተሰባችሁ አድርጉኝ። ሀሳብ አስተያየታችሁ አይለየን። ኢትዮጵያ ሀገራችን ሰላም ያርግልን። ሉልና ዘሌ ደግሞ እድሜ ጤና ይስጣቸው፣ እንቆች ጀግኖች ብዙ ነገር ራሳቸው መስዋዕትነት እየከፈሉ ቀንም ለሌትም ሳይሉ ደከመኝ ሰለቸኝ ሳይሉ ለእህት ለወንድሞች እንግዲህ ፍትህ ፍትሃቸው እንዲያገኙ ቀን ለሌት ሳይሰለችው ቀን ለሌት እየለፉ እያንዳንዱ መረጃ ባለበት እንግዲህ ወደ ሚዲያ እንግዲህ እያመጡ ለሁሉም ሰው እንግዲህ ትምህርት የሚሆንና ትምህርት የሚወስድበት ነገር እያቀረቡልን ነው ማለት ነው። ዘሌና ሉል እንግዲህ እድሜና ጤና ይስጣችሁ በድጋሚ ማለት ነው እና የተከበራችሁ ያው፣ ዛሬ እንግዲህ እንደነገርኳችሁ የእድል ወንድም እንግዲህ የገዛ እህቱ ደጎስ ያለ ብር ስለተከፈለኝ ነው ወይም ስለሰጠኝ ነው በማለት እንግዲህ ያስቡት ቤት ውስጥ እናቴ ተንገብግባ ልጄ ብላ እንደዛ ስትሰቃይ የእሱ ቤት ውስጥ ተቀምጦ ከእሱ ጋር ከመስፍኔ ጋር ተመሳጥሮ ማለት ነው። የገዛ እህቱ እንግዲ እንግዲህ መሽጠት ምን ይባላል? እንዲ ሰው እንዴት ከገዛ እህቱ ብር ያስበልጣል ማለት ነው። እንግዲህ ያው ብር አስበልጦ ነው እንግዲህ እና ያው ከዘሌ ጋም አለመሆኗ እኔ በጣም ደስ ብሎኛል። መለያየታቸውም ደስ ብሎኛል ብሎታል፣ ማለት ነው። ለምንድን ነው ብሎ ሲለው ደግሞ ጊዜ አይሰጣትም። ትዳሪ ብሎ ትሪት አያረጋትም። እሱ የሚፈልግ ስራ ስራ ስራ ስራ እንጂ፣ እሷን ትሪት አያረጋትም። እህቴ ትሪት አያረጋትም። እኔ እህቴን የሚያገባ ሰው የምፈልግ በስነ ስርዓት ሚይዛት፣ ጥሩ ባል ሚሆን፣ እሷን ትሪት ሚያረግ በቃ እንጂ ስራ ስራ እሱ ዘሌ ስራ ስራ ነው የሚል እንጂ እህቴን በስነ ስርዓት ትሬት አያረጋትም፣ በስነ ስርዓት አይንከባከባትም። እሱ በቃ ሌላ ሀያ አራት ሰዓት ስራው ብቻ ነው የሚያከናውል ብለዋል ማለት ነው። እና ያው እንግዲህ የሰው ልጅ ማለት ነው ቤተሰቦች እንግዲህ የሰው ልጅ ያው ሳይሰራ አይኖርም፣ ሳይሰራ አይኖርም ማለት ነው። ስንት ሰው እየገደሉ ሰው እያፈኑ ሰው ስንት ነገር እያደረሱ የሚኖሩ ሰዎች አሉ አይደል እንዴ? የሰው ነገር እየዘረፉ እያመጡ የሚበሉ ሰዎች እንኳን አሉ ማለት ነው። ስለዚህ ዘሌ እኮ በጣም መልካም፣ የዋህ ቀና ሰው ነው ማለት ነው። ስለዚህ ስራ ስራ ይላል፣ እህቴን በደንብ ትሬት አያደርግም፣ እህቴ በደንብ አይንከባከባትም። ስለዚህ እኔ እህቴን የሚያገባ ወይም ደግሞ የእህቴ ባል እንዲሆን ምፈልግ ሰው እሷን ትሬት የሚያደርግ ሰው እንጂ እንደሱ ስራ ስራ ስራ ብቻ የሚል ሰው አልፈልግም አለ ማለት ነው። እንግዲህ የእድል ወንድም ማለት ነው። ለካስ እሱ አግቷት ነው ያኔ አግቷት፣ ያው ብር እየተከፈለው ስለሆነ እንዳይነቃበት ነው የሁላ ነዛዝ የሚነዝዝ ማለት ነው። እንግዲህ ቤተሰቦቼ ማለት ነው እናንተ አንድ ቤት ውስጥ አብራችሁ የሚኖር ሰው፣ ለዛውም የእናታችሁ ልጅ እንዴት ነው እናንተን አሳልፎ አውጥቶ ለሌላ ሰው ሰጥቶ ብር እየተከፈለው ቤት ውስጥ እንደ ደህና ሰው ከእናንተ ጋር እያኖረ ምን አይነት ህሌላ ያለው ሰው ነው እንዲህ አይነት! ለዛውም የእናት ልጅ ለዛውም የእናት ልጅ በዛ ላይ ደግሞ እንከባከቧታል፣ በጥሩ ሁኔታ ላይ ነው ያለችው፣ እኔ እየሄድኩ ነው ማየት፣ እሷ ግን አታየኝም ብሎ ደግሞ ያወራል ማለት ነው እና እንደ አንተ እንዴት ነው እንደሆነ? ሌላስ እንዴት ነው ተኝተስ ምታደር? የእናተ ልጅ በብር ሸጠህ ማለት ነው። እንዴት ነው እንደ እንቅልፍ ሚወስት ማለት ነው? እና በጣም ከባድ ነው። ምን አይነት ዘመንና ምን አይነት ጊዜ እንደደረስን አናቅም። እንግዲህ ቤት ውስጥ እንግዲህ እናቷ እንደዛ ስትሆን አብሮ እንግዲህ በቃ እንደ ጥሩ ሰው አብሮ ሲያጨበጭብ ነበር ማለት ነው። ለካ አብሮ ከመስፍኔ ጋር እንግዲህ ብር እየተከፈለው አይደል፣ ብር እየተሰጠው ነው። ስለዚህ በዛ ብሩ ብቻ ተማምኖ ሁሉም ነገር በቃ ምንም እንደሌላ አስመስሎ ከእናቴት ጋር እናቴ እንዲሆና በሷ ይመጣ ተሰቃይታል፣ ተቸጋግራ ብሎ አሁን እንደ ሌላ ነገር ያወራል ማለት ነው። እንዳይነቃበት ማለት ነው። እና ያው እኔ ነኝ ያሳገድኳት ደጎስ ያለ ብር ስለተከፈለኝ ለዛ ነው። በዛ ላይ ደግሞ ይሄ ማላረግም ብል ማስፈራሪያ እያደረሱብኝ ነበር፣ ቤተሰቦችህ እናትህ ምናምን እያሉ ሲሉኝ፣ ያው ፈርቼ ነው ብሩን የመረጥኩና እሷን አሳልፌ የሰጠኋቸው ብሎ ራሱ እንግዲህ ቃል በቃል በራሱ ተናግረዋል ማለት ነው። እንግዲህ እድል ወንድም ማለት ነው። እና በጣም ነው የሚገርም ማለት ነው። እንደ ሰው ህሌና ምን አይነት ጊዜ ነው የደረስ ነው? ምን አይነት እንደ ህሌናውስ እንዴት ተኝቶ ያድራል ነው የገረመኝ እኔ በጣም ነው የገረመኝ ማለት ነው። ምንም ሳያፍር እራሱ ቃል በቃል ነው የሚያወራ ማለት ነው። እና የተከበራቸው ቤተሰቦች ከእንደዚህ አይነት ሁላችንም የሚጠብቀን እና እነዚህ ደግሞ እነ ዘሌ አይነት እነ እድል አይነት እንቆች ጀግኖች እራሳቸው መስዋዕትነት አርጎ እንግዲህ ቀንም ሌሊትም የመጣ ሁላ ቢመጣ ተጋፍጦ በጣም ብዙ ነገር እየደረሰባቸው፣ ብዙ ድብደባ፣ ብዙ ነገር እየደረሰባቸው ራሳቸውን መስዋዕትነት ከፍሎ እየአንዳንዱ እንግዲህ እያመጡ ለእኛም እንግዲህ ለሁላችንም ትምህርት እንዲሆን ብዙ እህት ወንድሞች ደግሞ እንግዲህ በታገቱበት እያስፈቱ በዛ ጭንቀት፣ በዛ ራብ፣ ጨለማ ውስጥ እንግዲህ እዛ ጨለማ ውስጥ ነው የሚያስቀምጧቸው ማለት ነው። እንግዲህ ሳይበሉ ሳይጠጡ እዛ ውስጥ እና ይሄ ሁላ እያደረጉ ብዙ መስዋዕትነት ከፍሎ ይህ ሁላ የሚያደርጉ እንግዲህ ዘሌና ልዑል እድሜ ጤና ይስጣቸው እላለሁ። እና በጣም ይገርማል፣ በጣም የሚገርም ነገር ነው። እና እስከ መቼ ነው ግን? እንደዚህ ሰው እንዴት እንዴት በእናቱ ልጅ ላይ ይጨክናል? እንዴት የእናቱ ልጅ አሳልፎ ለሌላ በብር በብር እንግዲህ ብርን አስበልጦ የእናት ልጅ አንስቶ መስጠት ምን ይባላል? በዛ ላይ ደግሞ ከዘሌ ጋር መሆኗ ደስ አላለኝም ነበር። መጀመሪያም ደስተኛ አልነበርኩም ነበር። ለምንድን ነው ሲባል ደግሞ በደንብ ትሪት አያረጋትም፣ በደንብ አይንከባከባትም። እሱ ስራ ስራ ብቻ ነው ሚል፣ ስራ በቃ ስራ ስራ ነው ሚል። እንዴ እሱ ማንም ቢሆን እኮ ሳይሰራ መኖር አይችልም ማለት ነው ሳይሰራ መኖር አይችልም። ይው አንተ እንኳን አለ አይደል እንዴ የእናተ ልጅ ሸጠ ቁጭ ብለ አብረ ቁጭ ብለ እንግዲህ የምትበላ ማለት ነው። ዘሌ እኮ ቢሰራም በላቡ ጠብ አድርጎ ነው። በዛ ላይ ስንት ምስኪኖች ስንቶች እየረዳ እያገዛ ማለት ነው። በዛ ላይ መልካም ሰው ነው ማለት ነው። ስለዚህ መስራቱ ምን ምን እንትን ይላል ማለት ነው። የሰው ልጅ ማንም ቢሆን ማንም ሳይሰራ የሚኖር ሰው የለም ማለት ነው። ሳይሰራ ማንም አይኖርም። ሀብታምም ድሃውም ሁሉም ሰርቶ ነው ማለት ነው። ሁሉም የትም ዓለም ሳይሰራ የሚኖር የለም። ስለዚህ ትሪት አያረጋትም፣ በስነስርዓት አይንከባከባትም። እኔም በፊትም አልወደድኩም ነበር፣ እንኳን ተለያዩ ብለህ አሁን እንደዚህ አንተ ወጣት ነህ። ሁለት የሚዋደዱ ፍቅረኛሞች እንዲለያዩ የፈለክ ለምንድን ነው ለምንድን ነው ባይሆን አንተ ወጣት ነህ እስቲ ይሄ ነገር እኔ ላይ ቢሆንስ ብለህ ብታስብ ጥሩ አይደለም ብታስተውል ማለት ነው እኔ ቢሆንስ ብለህ ማሰብ አለብህ ማለት ነው ስለዚህ እድልና እንግዲህ ዘሌ በጣም እንግዲህ የሚዋደዱ ፍቅረኛሞች ነበሩ አሁን እነሱ መለያየታቸው አንተ ምን ይጠቅምሃል ባይሆን ዘሌ ጥሩ ሰው ነው ጥሩ ሰው ነው መጥፎ ሰው አይደለም። አንተ ስለዚህ የእውነት ትክክለኛ እህተን የምትወዳት ከሆነ ዘሌን የመሰለው ወንድም ጥሩ መልካም ሰው መልካም፣ ለዛውም ለስራ ሰው እንግዲህ ይሰራል ብለህ ራስም መስክረሃል። የስራ ሰው የመሰለ ሰው እንደውም ለእህትህ እንደዚህ አይነት ሰው ነው ጥሩ መምረጥም ያለብህ መውደድም ያለብህ ማለት ነው። ትክክለኛ የእውነት የእናተ ልጅ የምትወዳት ከሆነ ማለት ነው። ግን አንተ እንኳን ልትወዳት አሳልፈ ለመስፍኔ ነው የሰጠህ እንግዲህ እዛ እንድትታገት አንስቼ የሰጠው ደጎስ ያለ ብር አግኝቼ ምናምን ብለሀል ማለት ነው። ቃል በቃል ስለዚህ ከአንተ ጥፍ ለጥፍ እንግዲህ ሰርቶ የሚበላ ሰው አይሻልም? ሰርቶ የስራ ሰው የሆነ ሰርቶ የሚኖር ሰው ይሻላል ማለት ነው። እህቱን አንስቶ በብር አንተ እንግዲህ ከእህትህ የበለጠ ብር አስበልጠህ ነው እንግዲህ እህትን አንስተህ የሰጠህ ማለት ነው እና በጣም ይገርማል። ስንት ጨካኝና አረመኔ ሰው ሞልተዋል። ያው ዘመኑ እኔ እንጃ፣ በጣም የሚገርም እና እኔእንጃ ምን አይነት ዘመን እንደመጣብን አላቅም። እና ትንሽ ብታቅ ዘሌ እና ድል እንዲለያዩ እራሱ መፍቀድ አልነበረብህም ነበር ማለት ነው። ትክክለኛ አንተ እህትን የምትወዳት ከሆነ ዘሌ መሰለ የስራ ሰው እንዲሁም ከእሷ የበለጠ ዘሌን አንተ መውደድ ነበረብህ ማለት ነው። በዛ ላይ አንተም ሲያግዝህ ሲረዳህ ነበር፣ በተለያየ ነገር መቼ አትክድም። ስለዚህ አሁን ገና ለገና ደጎስ ያለ ብር ተከፈለኝ ብለህ እሷን አሳግተህ ከመስፍን ጋር ተመሳጥረህ ማለት ነው ገና ለገና አሁን ዘሌን ማጣጣል ጥሩ አይደለም። ትሪት አያረጋትም፣ አይጠብቃትም፣ አይንከባከባትም ብለህ አሁን የምታጣጥል በፊት አምስት አስር እያልክ እንግዲህ ከዘሌ ነበር ሳ አሁን ግን፣ ያው እህትን ስታገድ፣ ያው እንግዲህ ያው ደጎስ ያለ ብር ስለተከፈለህ ለዛ ነው ማለት ነው። ለዛ ነው አሁን እንግዲህ ዘሌ ማጣጣል እንኳን ተለያዩ እንኳን አብሮ አልሆኑም ድሮም እኔ ደስተኛ አልነበርኩም ምንም እንትን አይላትም ብለህ የምታወራ ማለት ነው። እና አንምኔም ጥሩ አይደለም። ባይሆን አንተ የእውነት ትክክለኛ እህትህ የምትወድ ሰው ብትሆን አሳልፈ ለሌላ አሸጣትም ነበር፣ ወይም ደግሞ እንድትታገት አታደርግም ነበረ ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንግዲህ ዛሬ ይዤላችሁ የመጣሁት እንግዲህ ድል ወንድም እንግዲህ የገዛ እህቱ ከመስፍን ጋር በመሆን እንግዲህ አሳግቶ እንግዲህ ብር ደጎስ ያለ ብር ተከፍሎኛል ብሎ እንግዲህ ብር ተከፍሎት ቁጭ ብሎ ቤት ውስጥ ማለት ነው እንግዲህ እናቱ እንደዛ እየተሰቃዩ እንደዛ የሆነች እናቱ የገዛ እናቱ ማለት ነው። እና በጣም ይገርማል። እኔ በጣም ነው የገረመኝ ማለት ነው። ከእንደዚህ አይነት ነገር አለ ይጠብቀን። እናንተስ ምን ትላላችሁ? ቤተሰቦቼ ማለት ነው ምን ትላላችሁ? እስቲ እድል ወንድም ይሄ ያደረገው ነገር አግባብ ነው? የሰው ልጅ እንዴት የእናቱ ልጅ ከብር አስፈልጦ የእናቱ ልጅ እንዴት አንስቶ ይሰጣል? የእናቱ ልጅ እህቱ ማለት ነው። እና በጣም ከባድ ነው። ከእንደዚህ አይነት ይጠብቀን ሁላችንም። ዘሌና ለሞሉልም ደግሞ እድሜ ጤና ይስጣቸው ከክፉ ነገርም ይጠብቃቸው። እንቆዎች ምን እንጃ ቃላት የለኝ ለነሱ ማለት ነው። በጣም ብዙ እህት እና ወንድም በጨለማ ውስጥ ተሰቃይቶ እዛ ውስጥ እያጎራቸው እነሱ ሁላ ቀን ለሊት ሳይሉ ደከመኝ ሰለቸኝ ሳይሉ ባሉበት እያወጡ እያስፈቱ ባሉበት በታገቱበት እያወጧቸው ነው ማለት ነው። እና በጣም እኔ እንጃ ለእነሱ ቃላት የለኝም ማለት ነው። ቃላት የለኝ ምንም ነገር አይንካቸው። እንግዲህ የራሳቸው መስዋዕትነት እየከፈሉ ነው። ይሁን ለሚያደርጉት ማለት ነው። እንግዲህ ቤተሰቦች ያው ዛሬ ይፈላቸው ይመጣ ይመስል ነበር። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።